ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን በዛሬው ቪዲያችን ላይ ስለ አስደናቂው ጥቁር አዝሙድ አስደናቂ የጤና ጥቅም እናካፍላችኋለን። ጥቁር አዝሙድ በርካታ የጤና ጥቅሞች አሉት፣ ነገር ግን አብዛኛው ሰው አያውቃቸውም። በዚህ ቪዲዮ ላይ ስለ ጥቁር አዝሙድ ድንቅ የጤና ጥቅሞች ከነገርናችሁ በኋላ እስከ መጨረሻው ከቆያችሁ ጉዳቱንም በዛው ሹክ እንላለን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ጥቁር አዝሙድ በሀገራችንም በዓለም ላይ ለረጅም ዓመታት ጥቅም ላይ ሲውል የተገኘ ፍሬ ነው። ታዲያ ስለ ጥቁር አዝሙድ አስደናቂ ጥቅም ከመስማታችሁ በፊት ፕሊስ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰቡ ሁኑ። ቪዲዮውንም ስትጀምሩት ላይክ እና ሼር ማድረግ አይረሳ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ስታደርጉ የደወል ምልክቷን ኦንላይን ስታደርጉ ሁልጊዜ ለእናንተ ጠቃሚ ቪዲዮ ይደርሳችኋል። ታዲያ ጥቁር አዝሙድ በሀገራችንም በዓለማችንም በርካታ ጥቅሞችን ሲሰጥ የቆየ ለሺህ ዘመናት በጥቅም ላይ ያገለገለ ፍሬ ነው። ከጥቁር አዝሙድ ጥቂቶች ስናነሳ፣ ለካንሰር እባጮች፣ አንድ ሻይ ማንኪያ የጥቁር አዝሙድ ዘይት ከአንድ ሻይ ማንኪያ የተፈጥሮ ማርጋ በመቀላቀል ከቁርስ ግማሽ ሰዓት በፊት ብንወስደው ለካንሰር እባጮች ለማጥፋት ይረዳናል። ለስኳር በሽታ የጥቁር አዝሙድ ዘይት ከተፈጥሮ ማርጋ በመቀላቀል በቀን ሁለት ጊዜ መጠቀም ካርቦሃይድሬት ያላቸውን ምግቦች ጨምሮ ስኳርን በማቆም አመጋገብን መለወጥ ለስኳር ህመም በጣም ጠቀሜታ አለው። ለተቅማጥ ወይም የሆድ ህመም ሲከሰት፣ ለተቅማጥ ከፍተኛ መፍትሄ ሆኖ ጥቁር አዝሙድ ለረጅም ጊዜ አገልግሏል። አንድ የሻይ ማንኪያ የጥቁር አዝሙድ ዘይት ከአንድ ኩባያ እርጎ ጋር በመቀላቀል በቀን ሁለት ጊዜ መጠቀም ለተቅማጥ ከፍተኛ ጥቅም ይሰጣል። ለደረቅ ሳል ወይም ትክ ትክ ለሚል ሳልና ፋታ ለሚያሳጣ ሳል ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከቡና ጋር በመቀላቀል በቀን ሁለት ጊዜ መጠቀም። ጀርባችሁን ደግሞ በምን ማሸት? በጃችሁ። ጀርባችሁን በጃችሁ በጥቁር አዝሙድ ዘይት ድብን አድርጋችሁ ማሸት። ይሄም ለሳልና ቶሎ ቶሎ ትክ ትክ እያለ ለሚያስቸግር ሳል ከፍተኛ ጥቅም ይሰጣል። የጥቁር አዝሙድ ዘይት ለጆሮ ሕመምም መፍትሄ ነው። በስሱ የተቆላ አንድ ሻይ ማንኪያ የጥቁር አዝሙድ ዘይት ይውሰዱ። ይሄም ጥቂት ኦሊቭ ኦይል ዘይት ጠብታ በመጨመር በደንብ መቀላቀል። ሰባት ጠብታ በሲሪንጅ አነስ አድርጋችሁ ሰባት ጠብታ ወደ ጆሮ መክተት፣ ከዛም ጠዋትና ማታ መጨመር። ከዛም በኋላ ለጆሮ ህመም ከፍተኛ መፍትሄ ይሰጣል። ጠብታው እንዳይበዛ በሲሪንጅ አነስ ብሎ ጥቂት ጥቂት ጠብታዎችን ብቻ መጠቀም። ለአይን ህመምና ለእይታ ችግር በይበልጥ እድሜ እየገፋ በሚመጣበት ጊዜ የሚከሰተውን የአይን ሞራ ግርዶች ለመከላከል በጣም ጠቃሚ ነው። ወደ መኝታ ከመሄዳችን ከግማሽ ሰዓት በፊት የአይን ቆባችንን በጥቁር አዝሙድ ዘይት ማሸት የአይናችንን፣ ምናልኳችሁ፣ የአይናችንን ቆባችንን ማለት ነው። አይናችንን ስጨፍን የአይናችንን ቆብ እናገኘዋለን። በጥቁር አዝሙድ ዘይት በደንብ አድርገን ማሸት። ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይት ከአንድ ኩባያ ጋር ጨምሮ መጠጣት። ግማሽ የሻይ ማንኪያ የሻይ ማንኪያ ውና ግማሿን የጥቁር አዝሙድ ዘይት ከአንድ ኩባያ ሻይ ጋር አርጎ መጠጣት ለጉፋንና ለፍሉ። በይበልጥ ጉፋኑ ሳል ካለውና ፋታ ማይሰጥ ከሆነ አንድ የሻይ ማንኪያ የጥቁር አዝሙድ ዘይት ከማርጋ በመቀላቀል ከቁርስ በፊት መውሰድ፣ እያንዳንዱ አፍንጫችን ላይ በቀዳዳ ጥቂት ጠብታዎችን በእጃችን አርገን መቀባት። ይሄም ጉፋኑን እንዲያስታግስና ቶሎ እንድንድን ያደርገናል። አደራ ማሩ ትክክለኛ ካልሆነ ወይም ንጹህ ማር ካልሆነ መጠቀሙም አይመከርም ማለት ነው። ሌላኛው ለሃሞት ጠጠርና ለጉበት አንድ ትልቁ የጥቁር አዝሙድ ዘይት ፍሬ ከማር ጋር በብርጭቆ ውስጥ ይቀላቅሉት። ጥቂት ለብ ያለ ውሃ ይጨምሩት። በመጨረሻም አንድ የሻይ ማንኪያ ዘይት ይጨምሩበት። ውህዱን ጠዋት ጠዋት መጠጣት። ይሄም ለሃሞት ጠጠርና ለጉበት በጣም ጠቃሚ ነው። ለጠቅላላ ጤንነት አንድ የሾርባ ማንኪያ አንድ የጥቁር አዝሙድ ፍሬ ከሾርባ ማንኪያ ጋርጋችሁ በየቀኑ መጠቀም። ይህም ከቡና ጋር እየጨመራችሁ መጠጣት ትችላላችሁ። ነገር ግን ከቡና ጋር ስትጠጡት መጠኑ እንዳይበዛ አንድ ማንኪያ ብቻ ጠብታ፣ አንድ ማንኪያ ጠብታ የጥቁር አዝሙድ ዘይት ማድረግ ችላላችሁ። ለጸጉር መሳሳትና ያለ እድሜ መሸበት በመጀመሪያ ጸጉራችሁን መታጠብ። ከዚያም በቂ የሆነ የኦሊቭ ኦይል ዘይት ካገኛችሁ የኦሊቭ ኦይል ዘይት ተጠቀሙ ከጥቁር አዝሙድ ዘይት ጋር በመቀላቀል መጠቀም ወይም መቀቀል የጥቁር አዝሙድ ዘይቱ ጋር ቀላቅላችሁ መጠቀም ወይም መቀቀል። ከአንድ ሰዓት ቆይታ በኋላ ያሉትን የጥቁር አዝሙድ ዘይት መጥበስ። ታዲያ ይሄንን ማድረግ እጅግ በጣም ጠቃሚ ነው። ለራስ ሕመምና ለማይግሪን በጣም ራስ ምታት ካስቸገራችሁ፣ ለማይግሪን ከግንባር እስከ ትከሻ ዝቅ ብሎ ወይም ግንባራችሁ መሃል ላይ የጥቁር አዝሙድ ዘይት መቀባት። በግራና በግራ ቅንጥ የሚባለው እንግዲህ ግንባር አለ። መሃል ላይ ግራና ቀኝ ደግሞ የግንባራችን አይምሮ አለ። እሱን በደንብ አድርጋችሁ ማሸት። ከዛም በኋላ ምን ታደረጋላችሁ? በአፍንጫችሁ ማሽተት አፍንጫችሁ ላይ የጥቁር አዝሙድ ዘይቱን ማሽተት። ይሄም ከፍተኛ ሁኔታ ማይግሪንም ራስ ምታትንም ለማዳን ይረዳል። ለማስታወስ ችሎታን ለመጨመር ግማሽ የሻይ ማንኪያ የጥቁር አዝሙድ ዘይትን ከማርጋ በመቀላቀል በቀን ሶስት ጊዜ መውሰድ። ይሄም ነገሮችን ቶሎ ቶሎ እንድናስታውስ ማስታወስ ካለብን ጊዜ ላይ በጣም በጣም ነገሮች ቶሎ እንድንረዳ ያረገናል። ለአፍ ኢንፌክሽንና ቫይረስ ጥቂት የጥቁር አዝሙድ ዘይት ፍሬ በአፍ ውስጥ ከ10 እስከ 15 ደቂቃ መያዝ። ትንሽ የጥቁር አዝሙድ ዘይት ፍሬውን ያልኳችሁ የጥቁር አዝሙድ ዘይት ፈሳሹን አይደለም። ከ5 እስከ 10 ደቂቃ መያዝ። ይሄም ለአፍ ሽታና ለኢንፌክሽን ጠቃሚ ነው። ለጡንቻ ህመም፣ አንድ ሾርባ ማንኪያ የጥቁር አዝሙድ ዘይት ከማርጋ በመቀላቀል በቀን ሶስት ጊዜ መውሰድ። ጥቁር አዝሙድ ዘይቱ ጠብታ ነው እንዳይበዛ፣ ይሄም ከንጹህ ማርጋ ይሄም ለጡንቻ ህመም ለጀርባ ህመም ሰውነታችን ላይ ለሚፈጠር እብጠት ጠቃሚ ነው። ለሪህና ለጀርባ ህመም ጥቁር አዝሙድ ዘይት ሞቅ በማድረግ የሚያማሙ ቦታ ላይ ማሸት። ለምሳሌ ጀርባ ላይ የሚያም ከሆነ እሱ ላይ ማሸት፣ ጥቁር አዝሙድ ዘይቱን ተጠቅሞ ቁስሉ እስኪሰማ ማሸት። ይሄም ጠቃሚ ነው። ለጥርስ ህመምና ለድድ ኢንፌክሽን በኩባያ የሎሚ ጭማቂ በማድረግ ጥቂት የጥቁር አዝሙድ ዘይት ይጨምሩበት፣ ከዛ ያፍሉት። ከዛ የፈላውን ሎሚ ቀዝቃዛ ሲል ውህዱን ፈሳሽ በአፍንጫው ጉመጥመጡ ገብቷችኋል። ታፈላላችሁ ምን ታደረጉታላችሁ? የፈላውንትን አፋችሁ ላይ አርጋችሁ መጉመጥመጥ። ይሄም ለጥርስ ህመምና ለድድ ኢንፌክሽን ይጠቅማል። ደግሜ ልንገራችሁ፣ የፈላ ሎሚ ውሃ ቀዝቀዝ አርጋችሁ ውህዱን ፈሳሹን አፎን መጉመጥመጥ ነው። እስኪ ቀዘቀዝ መጠበቅ ችላላችሁ፣ ምንም ችግር የለውም። ለሆድ ትላትል ሁለት የሻይ ማንኪያ የጥቁር አዝሙር ዘይት ፍሬ ከግማሽ ሎሚ ጋር በመቀላቀል ይህም ውህዱን ማሟሟቅ ከዛስ በብሩሽ አርጋችሁ ወይም ብሩሽ ካለ ወይም በሌላ ነገር ማዋሃድ ትችላላችሁ። ማንኪያም ካገኛችሁ መጠቀም ትችላላችሁ። ምናልኳችሁ ሁለሺ የሻይ ማንኪያ የጥቁር አዝሙድ ዘይት ከግማሽ ኩባያ ሎሚ ጋር በመቀላቀል ውሁዱ ማሟሃድ ወይም ማሟሟ፣ ከዛ ብሩሽ ካለ ብሩሽ፣ ማንኪያ ካለ ማንኪያ፣ እሱ ማዋሃድ ከዛ መጠቀም ይቻላል። ነገር ግን የጥቁር አዝሙድ ዘይት ስንጠቀም መጠኑ መብዛት የለበትም። መጠኑ በጣም አነስተኛ ነው። ለምሳሌ ከቡና ጋር ሲወሰድ አንድ ጠብታ ይቺ ቃዋን እዚህ ጋር ቪዲዮ ላይ የምታያታለች እሷ አንድ ጠብታ። ከዛ ውጭ ግን መጠኑ ከበዛ ጉዳት ያመጣል። ስለዚህ አንድ ጠብታል። ግን ዘይቱን በየገበያው ታገኙታላችሁ። ከቡና ጋር በነገርኳችሁ መንገድ ተጠቅማችሁ በርካታ ጥቅሞችን ማግኘት ይችላላችሁ። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን ቪዲዮዎቻችንን ላይክ ቻናላችንን ሰብስክራይብ ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸርሰንብቱ።